ሰዎች እግዚአብሔር ፈርተው ሰዎች ውስጥ ያለውን ነገር እንዲወጣ ሲያበረታቱ መጀመሪያ ሰጪውን እግዚአብሔር ነው። እግዚአብሔር ነው ሰዎች ውስጥ የሆነ ስፔሻል ነገር የሚያስቀምጠው ነው። አሁን እናዋልድ አናዋልድ፣ ይውጣ አይውጣ ስንባል ማን የሰጠው? ስለዚህ እግዚአብሔርን ሰርተን ስናዋልድ መጀመሪያ የምናከብረው እግዚአብሔር ከዛ ሰው ጋር ቢላ አያደርግም ጥያቄው እግዚአብሔርን እናከብራለን የሚገርነው

እኔ የሆነ ሀሳብ ኖሮኛል፣ የሌላ ፓርቲ ነኝ። እሷ መልካም ሀሳብ ኖሯት ተቃዋሚ ፓርቲ በሚባለው ላይ ስላለች አልደግፋትም ወይ? እኔ በጣም የሚገርም ሀሳብ ኖሮ ተቃዋሚ ፓርቲ ስለሆነች አልደግፍም። ይሄ ቤተ ክርስቲያን ውስጥ አይሰራም። ምክንያቱም ሰጪው እግዚአብሔር ስለሆነ ሰጪው እግዚአብሔርን የምናከብርበት አንደኛው መንገድ ስለሆነ በጣም አቶ ክረት እግዚአብሔርን ፈርቶ ማዋለድ የሚለው በዋነኝነት እግዚአብሔርን የምናከብርበት ነው የሚል መደምደሚያ ነው የሚሰጠው። ስለዚህ በሁለተኛነት ደግሞ እናንተም ያነሳችሁ የተለያዩ ሀሳቦችን አንስታችኋል። መሀል ጆት ታለኪያለሁ ጽፊዋለሁ ጋርናባሶች ይብዙልን። አንዱ ታይትል ጋርናባሶች ቬሪ ፓወርፉል ቸርቾች ውስጥ በጣም ሊበዙ የሚገባቸው አንዱ ጋርናባሶች ነው። ከዚህም የተለያዩ አዋላቶች ናቸው። ሁሉ መዋለድ ይችላል አይችልም የሚሉት ቃላቶች አሉ እና ዶክተር፣ በራሱ መዋለድ አይችልም። ዶክተሩ እዛ ጋር ሄዱ እንዲያዋለድ ከጸሐፊዋ ጀምሮ ከካል ከሚያወጣው ጀምሮ ቱንሱን፣ ዋና ቱንሱን አጥቦ ከሚያመጣው ጀምሮ ከሚቀባበሉ ጀምሮ የቲም ወርክ ነው ሲወለድ ዶክተርሩ ምናልባት አዋለደት የመጨመሪያውን ስም ይሰጠዋል እንጂ ከጀርባው እነዚያ ሁሉ ሰዎች ናቸው። እንደዚሁም ደግሞ ማንኛውም ነገር እኛ ስንሰራው እግዚአብሔር ሰዎች ውስጥ ያስቀመጠውን ነገር አንዳንዶቻችን እጅ ይዘን ለሆነ ሰው እናስረክባለን። ያ ሰው ያንን ሰው አላየው። ስለዚህ አንደኛው እጅ ይዞ ዘለክ እንደ በርናባስ ጳውሎስን ምንድን ያደርገው? ሐዋርያቶች አላመኑትም። አሳዳጅ ነው፣ ይፈሩታል። ስለ ጠረቀት ምንድነው በርናባስ እጁን ይዘው ወደ ሐዋርያት አመጣ። ስንቶቻችን ነው በሚኒስትሪ ግሩፖቻችን ሊሆን ይችላል፣ ቤታችን ውስጥ ሊሆን ይችላል፣ የትን ቦታ ላይ የሆነ ነገር አይተ ያንን ሰው እጁን ይዘ ካላመጣ ነው አዋላጅነት ስታንዳርዳችን እዛች ጋር ከፍ ብሎ

ሶስት ሚሊዮን ፓርቶች አሉት። ይሁን አንድ ላይ ተሸክሞ የሚሄደው የተለያዩ ካምፓኒዎች የተለያየ ነገር የሚያዋጭበት ሶስት ሚሊዮን ፓርቶች አሉት እና አንዱ ፓርት ቢቆመስ አልኩት፣ ጠየቁት ኖ ናይንቲ ናይን ፐርሰንት እንኳን ቢሰራ አንዱ ፓርት ከሌለ ዲልበር ሆኖ እስከሚመጣ ድረስ ሌሎ አይነሳም ሀንሽነ ምክንያቱም ይህኑ አስነሱና፣ መስታወቶቹ እነዚህ የምታቸው መስታወቶች እነሱ ባይኖሩ ያ ሁሉ የተሸከመው ኃይል ወጥቶ አየን መቆም አይችልም። ኤር ፕሬዠር ስላለ ከሁለቱ ሽሪንክ ሊያደርግ ይችላል። ስለዚህ ቤተ ክርስቲያን ውስጥ ያለ ሁላችንም ጠቃሚዎች ነዚያለ መንግስት ቫሉ አለ ቫሉ የሌለው ሰው የለ ልክ እንደዚህ ቦይንግ አሮ

እንመላለስ የሚል አንዳንዶች ተናግራችኋል። ግጭትን እንዴት እንደፍታ የሚለውን ሀሳብ በጥሩ መንገድ አስቀምጣችሁታል። የሌላውን ሀሳብ ማክበር አንስታችኋል። በጣም ጥሩ ሀሳቦች ናቸው። በጣም ከሚቆጨኝ ነገሮች አንዱ ሁል ጊዜ የመጽሐፍን ስጽፍ ሳይም ከሚቆጨኝ ነገሮች አንዱ የሚያናድደ የሚቆጨኝ እውነት የያዙ ሰዎች ዝም ሲሉ እግዚአብሔር ትልልቅ ነገር ያስቀመጠባቸው ሰዎች ዝም ሲሉ ለዛ ነው የምናያቸው ሀገር ውስጥ ያሉ ኮራፕሽኖች ለዛ ነው ሲስተም ውስጥ ያሉ ኮራፕሽኖች ለዛ ነው ሚዲያው በጣም ፓወርፉል ሆኖ ውሸት የሚናገሩ ሰዎች ገኖ እውነት የያዙ ሰዎች አንገት የሚደፉበት ያሉ ስለዚህ እኛን ለየት የሚያደርገን ብርሃን ነው ጨው አምባሳደር እኛ ኢየሱስን ወክለን ካልወጣን፣ ማን ነው? ውሸት የያዙ እኮ በሚሊዮን የሚቆጠር እኮ ወደ ሲሆን የሚሄዱ ሰዎችን መልምለዋል። እኛ ደግሞ እውነት የያዝን ልንወጣ ልንናገር ይገባል በሚል ከመጽሐፉ አንደኛው የሚቆጨኝ የሚያስቀመጥ ማንሳቡን አንስታችሁታል። እግዚአብሔር ይባርካችሁ። ሌላ ከነሳችሁት መካከል ሰው እግዚአብሔርን ሳይፈራ ሊያዋልድ ይችላል። ይህንን ነው ጥንቃቄ ማድረግ ያለባችሁ ሰዎች ሲያዋልዱ፣ ሰዎች በአቋራጭ መንገድ ሊወሉ ይችላል። በውጭ ዓለም አቋራጭ መንገድ፣ ለምን ግቦ ሰጣት ትገላገለ? ለምን እንደዚህ አድርጋ ትገናል ለምን አትሰብቀውም? ለምን እንደዚህ የሆነ ነገር ሊወለድ ይችላል። እግዚአብሔርን የማያከብር ነገር፣ እግዚአብሔር ከፍ የማይልበት ነገር። ስለዚህ የሚወለደው ነገር እግዚአብሔር ውስጣችን ሲገባ በቅንነት በጥንቃቄ በጽድቅ መሆን አለበት ማለት ነው። ስለዚህ እግዚአብሔር ሰዎች ስፈርተው እንዳያዋልጁ አቋራጭ መንገድ ሾርት ከት እንዳይኖረው የእግዚአብሔር መንገድ አቋራጭ መንገድ ለሁል ጊዜ ጽድቅ ብቻ ስለሆነ ይህንን እንጠንቀቅ የሚል ነው። እግዚአብሔርን ፈርተን ስናዋልድ ቅድም አንስቼዋለሁ፣ እግዚአብሔርን ነው የምናከብረው። እና ይሄ መጽሐፍ ታይትሎቹ ብዙዎች ናቸው። እንደው በቃ ታይትሉን እራሱ ዝም ብዬ ባነብላችሁ ምን ውስጥ ሆኜ ለምን እንደጻፍኩት አልጠይቃችሁኝም፣ እሱን መልስ አልመልስም። በጣም ካስገረመኝ ፓርቲዎች ብዙ ናቸው። አርስቶቹ እግዚአብሔርን በመፍራት የሚያዋልድ አዋላጆች፣ ግድ የማይላቸው አዋላጆች፣ ያላየናችን ያላየውን አቅማችንን የሚያሳዩ አዋላጆች፣ የወደቀውን የሚያነሱ ርህሩህ አዋላጆች እውነተኛ እውነተኛ አማካሪዎችና ተስፋን የሚሰጡ አዋላጆች፣ አበረታች አዋላጆች፣ የታት ገመገመውን እና የደከመውን ጉልበት የሚደግፉ አዋላጆች። ዲፍረንት ካታጎሪ በራሱ በራሱ እያንዳንዱ መጽሐፍ የሚሆን ነው መጽሐፍ የሚሆን ነው። ሁለተኛው ሻርደም ደግሞ ሁል ጊዜ ስለ ለውጥ እናወራለን። ለውጥ ማን ይለውጥ እኔ እያለሁኝና አንዱ

ታውቃላችሁ የሚሰሩትን ስራዎች እግዚአብሔር ውስጥ የማስቀመጠው ነገር እየተሰሩ ያሉ ለውጡ መጀመሪያ ከእነንትና ሳይሆን እኛ ጋር መጀመር አለበት ማለት ነው። ስለዚህ ሌለኞቹ ቻፕተሮች እግዚአብሔር ኃላፊነት የማይሰማቸው አዋላጆች፣ ችግረኛ አዋላጆች እያለ ቤተሰብ ሲለወጥ ሀገር ይለወጣል። ስለዚህ ስለለውጥ ስናወራ የትኛው ለውጥ ብዙ ጊዜ ለውጥ እንትና ይለወጥ እንትና ይለወጥ እንትና ይስራው እንትና ትሰራው የሚል ነው ግን አንደኛው በግልጽ የተከለለው የትውልድ ትዳ ቤተሰብ ሀገር እንዲለወጥ መጀመሪያ ቤተሰብ መለወጥ አለበት እና ብዙ የምናያቸው ደጅ ላይ ያሉ ችግሮች የመጡት የድመት ቤት ውስጥ ቤት ውስጥ ያለው ለውጥ ብዙ ስላልሆነ የውስጥ ሪፍሌክሽን ደጅ ወጥቶ አፌክት አርጓል። ትውልዱ ማህበረሰብን ቤተክርስቲያንን አገር እና ከዚህም ደግሞ ለራስ ብቻ የሆኑ ለውጦች አሉ። ማንን እንስማሜን አለ አልገባኝም። የሆኑን እና ሌሎች ብዙ የተጻፉ ጽሁፎች አሉና በተለያዩ መሞቶች ውስጥ በተለያዩ ሁኔታ ውስጥ ወ የጻፉት ነው። ግን እግዚአብሔር አንድ ነገር ከኛ ለውጥ መጀመሪያ መለውጥ ያለብን እኔ እኔ ስለወጥ ቤተሰብ ይለውጥ አለው ማህበረሰብ ይለውጥ አለው ቤተክርስቲያን ከዛ ሲያድ ደግሞ ለሀገር ለውጥ ምክንያት ስለዚህ የለውጥ ምክንያቶች መጀመሪያ እንዲንድ ሆ አምብሊ እዚህ ጋር እንዳለው እግዚአብሔርን ፈርተን ሰዎችን ስናዋልድ እግዚአብሔር ቤታችንን ይባርካል ይሄ በቃ ደጋግሜ ለሌላም ሰው ላለሁ የእግዚአብሔርን ፊት ማየት ትፈልጋላችሁ መጽሐፍ ቅዱስ ምን ይላል ጥኖች እግዚአብሔርን ፊት ያዩታል እግዚአብሔርን ፊት ማየት የሚፈልግ ሰው ቅን የሆነ ሰው በጣም እግዚአብሔር ፊት አለ። አይ ስለዚህ ቅን ደግሞ ሰዎች ምናልባት ልሳሳት ይችላል፣ ሚጌ ልሳሳት ይችላል፣ ሰማ ልሳሳት ይችላል፣ የሆነ ሰው ልሳሳት ይችላል። በቅንነት በፍቅር ልናስተካክላቸው ይገባል፣ ልንመክራቸው ይገባልና አንድ የሆነ ፔጅ ላይ እንውቅ በፍቅር እናስተካክላቸው የሚል ፓርት አለ። አንጃችሁ ስትናገሩ ምልክት አድርጌበት ነበር፣ መጽሐፉን እና አንዳንድ ጊዜ በቅንነት ካልሆነ ምክራችን ወይም መንገድ ጽ ሰው ይሰራለ ከሚገነባው ይልቅ የሚያፈርስ ከሚያቀርበው ይልቅ የሚያርቅ ይሆናል። እና በአጠቃላይ እግዚአብሔርን ፈርተን ስናዋልን የምንጠቅመው ማህበረሰብ፣ ቤተክርስቲያን፣ ሀገርን ስለሆነ ስለዚህ እያንዳንዳችን ውስጥ ቅድም እንዳልኩት ቦይን ሶስት ሚሊዮን ፓርቶች ሰማይ ላይ ሄደው የሚበሩበት እያንዳንዱ ፓርት ያለ አንዱ ፓርት ከጎደለ 99% ካለ መረጃ፣ ቤተ ክርስቲያን የተሰራችው በዛ መንገድ ነው። ቤተ ክርስቲያን አካል አይደለች፣ አካል ስለሆነ እግዚአብሔር ለአንዱ አንዱ ነገር ይሰጣል፣ ለአንዱ አንዱ ይሰጣል፣ ለአንዱ አንዱ ይሰጣል። ስለዚህ እኔ በራሴ ብቁ አይደለሁም፣ የሆነ ሰው በራሱ ብቁ አይደለም። ቦዲ ፓርት ፋንክሽን የሚያደረግ ነው፣ እና ይሄኛውንም ስናይ እግዚአብሔር ሰዎች ውስጥ ያስቀመጠውን ነገር ስናየው ያንን ነገር እንደ ቦዲ ፓርት አይተን ያበዛ ሰው ይሄ ፋንክሽን ያደርግ የሚል አመለካከት እንግዲህ በጣም ብዙ ሰፊ አይዲያዎች ናቸው። ግን እዚህ ጋር ልቋጭ ያቄ ካላቸው የመጨረሻ ሜሜን የመጨረሻ ሳይሆን እንዴት በዚህ ጊዜ በዚህ ሰዓት ለምን ተነሳሳ? ለመጻፍ ይሄንን መጻፍ ለምን ብቻ ሳይሆን ዋይ ና አሁን የሚለው ይሄ መጽሐፍ የአንድ ትና የብዙ ዓመታት ጽሁፎች ናቸው፣ አርቲክሎች ናቸው። የሆነ ቦታ ላይ ቆም ብዬ፣ አንዳንዶቹ አዝኜ፣ አንዳንዶቹ አልቅሼ፣ አንዳንዶቹ ደስ ብሎ፣ አንዳንዶቹ ለምን ይሆን ብዬ ግን በዚህ ሁሉ በጣም የሚገርም አዋላጅ ስላለኝ በጣም እግዚአብሔርን የምትፈራ በጣም እግዚአብሔርን የምትወድ ደግሞ በጣም የሚገርም አዋላጅ የሆነች ባለቤቴ ምስጋና ትባላለች። በጣም አንዳንድ አርቲክሎች ይጻፋሉ አይደለም፣ አንዳንዶቹ ራሱ እንዳትጽፉ ዲስከሬጅ ስትሆኑ ትችላላችሁ፣ ሰዎች ቦታ ላይ ሰጡት ይችላሉ። እጭ ምንም አይጠቅም፣ በትም ትችላለት። አንድ ሰው እንኳን ቢያነበው አንተ ጻፍ፣ ት ይመጋለች። ስለዚህ ይሄ መጽሐፍ የተጻፈው በጣም በሚገርም አዋላች ምክንያት ነው። ይሰብሰባሉ። ተሰብሰ ተሰብሰቡ ተቀምጠዋልና፣ ስለዚህ ወደ ቡክነት የተቀየረው በምወዳት በጣም እግዚአብሔርን በምትወድ ሁልጊዜ የትም ቦታ ላይ ባታል የሚገርም አዋላጅ ናት። እግዚአብሔርን ሰዎችን እናንተ ብዙዎቻችሁ ሴቶች ናችሁ፣ ሚስቶች ናችሁ፣ እናቶች ናችሁ። ባሎቻችሁን በጣም የሚገርም አቅም ይኖራችኋል እና በጣም መልካም አዋላጆች በመሆን ልታግዙ ትችላላችሁ እና እንደዚሁ ብዙ ናቸው። ይህ መጽሐፍ አይደለም። እዚ ጋር ያለው መጽሐፍም አንደኛው አሁን ለምን የሚለው ይህ መጽሐፍ አለው ይሄኛው መጽሐፍ እውነተኛው ኢየሱስ የሚለው መጽሐፍ እንዴት ተወለደና የሚለው በየቀኑ ስለ ኢየሱስ የሚል ካምፔን አለ። በየቀኑ ሶሻል ሚዲያ ላይ ስለ ኢየሱስ እጽፋለሁ። ስለዚህ ዛሬ አምስት መቶ ዛሬ አልጻፍኩም፣ ወደ በኋላ እጽፋለሁ። አምስት መቶ ስልሳ አምስት ቀናት በተከታታይ ሶሻል ሚዲያ ላይ ስለ ኢየሱስ መጽሐፍ ቅዱስ የሚለው ስለዚህ ዛሬ ተነስቼ ስለ ኢየሱስ ምን ልጻፍ ሶሻል ሚዲያ ላይ መጽሐፍ አይደለም፣ በየለቱ ኢየሱስን እንድትዋወቀ ወደሰ። ስለዚህ ይሄኛው ያለ ለምንድን ነው? እነዚህ የምትጽፋቸውን እርሶች በመጽሐፍ አታረጋቸው ብላ አይዲያ ሰጠች። ደን ይሄ መጽሐፍ ተወለደ ማለት ነው። ግን ይሄ መጽሐፍ ሲሆን እዛ ላይ ጸፊ ያሉ ሀሳቡ ሲመጣ ማሰባሰብ ስንጀምር እነ ሚኪ እነ ቲቺ እነ ቁሚ ሌሎችን ደግሞ አብረ የሚሰሩ ሰዎች መርጅድ ሆነው ቨርሶችን አዋተው የሚስተካከሉትን ሰተው እንደ ፓስተሮች ደግሞ ፓስተር ግርማ፣ ፓስተር ብርሃኑ፣ ሌሎች ፓስተር ዳንኤል ሌሎችን ኮሜንት በማድረግ የተጻፈ ጽሁፍ ነው እና የሆነ ነገር ውስጣችሁ ሲሆን እንዳልኳችሁ ነው የሆነ ትልቅ አይዲያ ላይ አስፈልግ ይችላል። አይዞክ በርታ። ለምን እንደዚህ ያታረገው አሁን ይሄ ጽሁፍ የወጣው ለምን እንደዚህ ያታረገው በሚል ቃል ብቻ ጊዜው ወጥቶ ስላለ፣ ስለዚህ የተያከች አዋራጆቹ ቃላት ግን ፓወር ስላለው ወጥቶ በዚህ መጽሐፍቶች መጽሐፍ አለ መጽሐፍ

እና ይሄንን ነገር ሳስብ ነበረ ቶፕ ቦተም ቢሆን ፍሮም ቶፕ ቱ ዳውን ቢሆን ቼንጅ ሁሉ ጊዜ ኤፊሽንት ይሆናል ሾርት ታይም ይወስዳል፣ ሌስ ኦብስታክልስ ይኖርታል። እኔ ስቲል አም ፖዚቲቭ አባት ቸንጅ ዋን ኦን ሰልፍ ጀስት ግን ይሄኛውን ሀሳብ ስላየሁት ነው የሆኑ ቦታዎች ላይ ይጠቅሱ። በጣም ቆንጆ ሀሳብ ነው ለውጥ ከታች ወደ ላይ ከላይ ወደ ታች ሁለት ለውጥ ነው ያለው። ኖ ዓለምን በጽድቅ ሆኖ ነው። ኢንጀስትስ ይኖራል። ዮብ ጋር ስትሄዱ ደግሞ ኢንጀስትስ ባለበት ግን እግዚአብሔርን ሲከራከረው ኢንጀስትስ ሲሆን ኖ በጽድቅ የእኛን ሳንወጣ ከሌላው አንጠብቅ የሚል ነው እንጂ ለውጦች ቦስታ ስለሆኑ ኢንጀስቲስ ባለንበት የጋቨርንመንት ኦርጋናይዜሽን ልሆን እንችላለን። ፖለቲካል ፓርቲ ላይ ልሆን እንችላለን። የሸርስ ተቋም ልንመራ እንችላለን። ሁሉም የለውጥ አካል ናቸው። ግን ይህንን መጽሐፍ የሚያነበው መንግስት አይደለም ግለሰብ። ግለሰቡ መንግስት፣ ጠቅላይ ሚኒስትሩ የሚያነበው ከሆነ የለውጥ አካል ነው። እሱ ከጠቅላይ ሚኒስትሩ ከላይ ወደታች ሲያመጣ ሞር ኢንፍሉዌንስ ይኖረዋል። ይሄ ግን ኢንዲቪጁዋል ሌቭል ስለሆነ ለውጡ ከኔ ሊጀመር ይሄዳል ነው። የቤተክርስቲያን ተቋማት ደግሞ ሲያነቡት፣ አዎ ለውጡ ከነሱ ይጀምር። የእነሱ ስትሬንግዝ እና ኢንፍሉዌንስ ደግሞ ሞር ከላይ ወደታች ስለሚሄድ ማለት ነው። ስለዚህ ቼንጅ ፖዝ ወይ ነው። ግን ለውጡ ሁል ጊዜ የምናያቸው ሀገሪቷን እነሱ ይቀይሩ ማ የትኛው ፓርቲ ይቀየር። ይሄ በኮሚኒቲ ደረጃ የሚሰሩ ስራዎች አሉ፣ በማህበረሰብ ደረጃ የሚሰሩዎች፣ በፖለቲካ ደረጃ የሚሰሩ አሉ። እንደዚህም ሲሄድ ለውጥ ይመጣል፣ ከላይ ወደታች ሲሄድ። እኛ ደግሞ እንደ ክርስቲያን ተቋም ቸርጅ እግዚአብሔር የሰጣት ተቋም ስላለ የቤተክርስቲያን ራስ ስለሆነች ኢየሱስ የቤተክርስቲያን ራስ ነው። ቤተክርስቲያን ደግሞ በውስጧ ብዙ ኢንፍሉዌንስ የምታደርገው የምትመራው የምትመራበት መንፈስ ቅዱስ ስላለ ኢንፍሉዌንሷ ሞር ነው። ስለዚህ ይሄ ለውጡ ከሁሉም አቅጣጫ ይሁን። እኔ ግን ንብጫለኝ እነንት ላይ ለወጡ ብዬ የራሴ ተግባር ሳልወጣ እንዳላፍ የሚለው ብቻ ፎከስ ለማድረግ ከመለሱ

በዛበት ብላ ስለቀነሰችው ነው እንጂ የምጽፋቸው አርቲክሎች በጠቅላላ የሩጫችን ጀማሪና ፈጻሚ የሆነውን ኢየሱስን እያየን እንወጥ። ኢየሱስን እያ ደጋገምኳለሁ። ብዙ ፓርቶቶበታል። ኢየሱስን እያየው እንደ መጽሐፍ ስለሆነ እንጂ ኦልሞስት በምጽፋቸው አርቲክሎች ላይ መጨረሻ ላይ መደምደሚያ ኢየሱስን እያየን እንወጥ። እሱ እንዴት ሮጠ፣ አለምን ይሄ ነውረን ለመናቅ ነውርን በመናቅ ነውርን በመናቅ። ስለዚህ የእኛ ሩጫ ሁል ጊዜ አንድ ነው። እንትና አይቼ ተሰናከልኩ፣ እንትና አገልግሎ፣ እንትና በምንል ሳይሆን ኢየሱስን አይተን የምንሮጥ ነው። ይሄ መጽሐፍ ብዙ ኢየሱስ ነበረው። ለአርቲክል ግን መደናገን ስለሌለበት ነው። ግን ብዙዎቹ የዚህ ጽሑፎች በደንተነ ተብ የተቀመጠ ኢየሱስን እያየ ሳለችስ